ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንዴት አላችሁ? እንዴት ከረማችሁ? ዛሬም እንግዲህ እንደተለመደው በአንድ ቪዲዮ መጥቻለሁ። እንግዲህ ዞትር ከጎኔ የሆናችሁ የምታበረታቱኝ የቻናሌ ቤተሰቦች በመጀመሪያ በጣም አመሰግናለሁ። አዳዲሶችም ሰብስክራይብ እያደረጋችሁ ቻናሌን በመቀላቀል ያው እኔን ታበረታቱኝ አላችሁ ታግዙኛላችሁ ማለት ነው በሌላ ቋንቋ እና ዛሬ ይዤላችሁ የመጣሁት ጾም እንዴት ነው እንግዲህ ኦርቶዶክሳውያንም ሙስሊምም እንግዲህ ሁለታችንም እኩል ነው ጾማችን እና እንዴት ነው ጾም እናንተ ከኛ ጋር ጾም አሪፍ ነው ዛሬ እንግዲህ ለጾም አማራጭ የሚሆን ኑድልስ በተለየ መንገድ እንዴት እንደሚሰራ ላሳያችሁ ነው አረብ ሀገር እያለሁ አንድ ማዳም ቤት ስሰራ ልጆቹ በተደጋጋሚ የሚያሰሩኝም የኑድልስ አሰራር ነው ዛሬ በጣም ይጣፍጣል እና እኔም በጣም እወደው ነበረ። እንግዲህ ዛሬ እሱን ለእናንተ ለማሳየት ነው። እንግዲህ ወደ ስራችን ስንገባ የሚያስፈልጉን በዋነኝነት ኑድልስ ነው። ያው እኔ ሰዓት ለመቆጠብ ኑድልሴን እያበሰልኩ ነው አሁን ኦልሞስት በቃ ላጠለው ነው። ለብቻ እሱ የሚቀቀለው። በተረፈ የሚያስፈልገው ሽንኩርት አለኝ፣ ካሮት አለኝ ቲማቲም አለ፣ ሰላጣ እና ሶያ ሶስ፣ ጨው፣ ቆንዶ በርበሬ የለኝም። የራሱ ደግሞ የዚህ የኑድልሱ እንትኖች ቅመሞች አሉ። እዛ ግን የአረብ ሀገሩ ግን ብዙዎቻችሁ እንደምታውቁት እንትን ነው የሆነ የራሱ ሶያ ሶስ አለው ውስጡ። እዚህ የሚሸጠው ግን እኔ እስከ ዛሬ አላገኘሁም። እንግዲህ መጥበሻችን ላይ ዘይት ነው የምናደርገው ዘይታችንን አድርገን ሲግልልን ያው ሽንኩርቱን እና ካሮቱን እንትን ይጨመር ነበረ። ኩሳ አረብ ሀገር ያላችሁ ታውቁታላችሁ። እዚህ ሀገር ላላችሁ ደግሞ ኩሳ ማለት የሆነ ኪያር ነው የሚመስለው። እስኪ ሌሎቻችሁ ወይ በእንግሊዝኛ ምንም የምታውቁ ካላችሁ፣ ያው ኤዲቲንግ ላይ ብዙ ጎበዝ ስላልሆንኩኝ ቪዲዮ ላይ ፎቶ እንዴት እንደሚገባ አላውቅም እንጂ ፎቶ ለማስገባት አስቤ ነበረ እና የምታውቁ ካላችሁ ኑድልስ በሌላ ቋንቋ ንገሩን እና እንትን ኑድልስ አልኩ፣ ሶሪ። ኩሳ አረብ ሀገር፣ ኩሳ ነው የሚባለው። ኪያር ይመስላል ግን አረንጓዴ ነው። ይሄ ተቦርብሮ ውስጡ ሩዝ ምናምን ተደርጎ ይሰራል። ይሄ የአረቦች ምግብ እና የምታውቁት ያው አረብ ሀገር የምትኖሩ በእርግጥ ታውቁታላችሁ። እዚህ ሀገር ያላችሁ ምናልባት በፊልም ላይ ምናምን ካያችሁ፣ አረንጓዴ ነው፣ እንደ ኪያር ነው መጠኑ እና ትንሽ ወፈር ያለ ለምግብነት ነው። ይበስላል በሳል ነው እና እሱንም ልክ በዚህ በካሮቱ ሳይዝ ቆርጠን ያው መጨመር ነበረብን። ግን ግን አካባቢ ላይ ባለ ፍሬሽ ኮርነር ም አየሁ ሎሚ አዳየሁ ላገኘኋቸው አልኩ ያው ሌላ እንግዲህ ከተማ ላይ ትትልቅ ወደ ቦታ ላይ ያሉ እና ፍሬሽ ኮርነር ጋር ሊኖር ይችላል። እዚህ ግን አላገኘሁም እላችኋለሁ። እና ቁንዶ በርበሬ ያስፈልጋል፣ ግን እኔ ስለሌለኝ ጨዊ ነው ጨዋ አደርጋለሁ ያው የራሱን ቅመም ስላለ። እንግዲህ ካሮታችንንና ሽንኩርታችንን በደንብ እናበስላለን ማለት ነው። እስከዛ እኔ ኑድል ሲላጥላው ምክንያቱም ውሃውን ግን ማስቀመጣለሁ ትንሽ ሶስ ስለም ስለሚያስፈልገው የራሱ ውሃ ጥሩ ነው። ስለዚህ ውሃውን ትንሽ እናስቀምጣለን የዚህ ቻና ቤተሰቦች ው በጣም ሙክክ ብሎ መብሰል የለበትም እ እንደ ማበሰልት ለናንስል ከዛ ቲማቲም ነው የምንጨምረው። ቲማቲማችንንም አብረን በደንብ ነው የምናበስለው። ከቲማቲም ጋር ደግሞ ትንሽ የውከለሮ ራሱ ያምራል። ቲማቲም ትንሽ ወደ ጥሬ የሄደ ነው ማድረግ የፈለኩት፣ ምክንያቱ ሲበላ እንደዚህ አይነት የበሰነ ነገር ላይ ትንሽ እንደዚ ሲሆን ደስ ይል ቀዩ ከሆነ ይሆናል ሙፍክል እና ያጠፋል። ቀርጾ ለምን በስሏል። አሁን እየጨመረው ሶያ ሶስ አለን ሶያ ሶሳችን እንጨምራለን። ያው ኑድልስ ላይ ሶያ ሶስ በጣም አሪፍ ነው እንደምታውቁት። 3 ጨምረናል። በት ሰ እንግዲህ በስሎልናል። አሁን ሰላጣውንና ኑድልሱን በቃ እኩል ነው የምንጨምረው። እንግዲህ የማዳሚ ልጆች ሲያሰሩኝ የነበረውና እሳቱን ቀንስ አደረገዋለሁ። አሁን ብዙ መብሰል የለበትም ሰላጣው ከዛ እችን እንደዚህ ቀልቀል ልታረግም በኋላ እሳቱን ቀልሼዋለሁ። ከዛ ንግልሳችንን እሳችን ነው የምንጨምረው። ለናንዬ ስል እኔ በሰል ላድርጌዋለሁ፣ ግን ሁሉንም ላድርግ መሰለኝ። ከዛ ንግልሳችንን እሳችን በቃ ቀስ ብለን ቀልቀያለሁ። እንደውም አብስዬዋለሁ እኔ በደንብ ቀልቀል ለማድረግ አለብን። መልኩም የቆንጆ እየሆነ ነው። እሳቱ በቃ ይጥፋ። ትንሽ የኑድልሱን ቅመም አንዱን አረገዋለሁ። ጨውም ስላረግኩኝ አንዱን ነው የምጠቀመው። ሚጥሚጣውም ታረጋላችሁ እናንተ። እኔ ያው ናኒ ስለምትበላ ሚጥሚጣ አልጠቀምም። ይሄ ውሃው ነው የኑድልሱ ውሃ ትንሽ ለልጅ መረቅነት እንዲኖረው ደረቅ እንዳይል ትንሽ ሰዓቱን ይሄ ቅመሙን እንትን እንዲለው፣ ሰዓቱን ለኮስኩት። እንግዲህ የቻናል ቤተሰቦች ይሄው ኑድልሳችን እንደዚህ በሚያምር መልኩ ደርሶልናል። እንብላ ብያለሁ። ትኩስ ነው እንግዲህ ኑድልስ እኮ ቶሎ አይቀዘቅዝም፣ ማለት እንደምታውቁት፣ ከለሩ ራሱ በጣም ነው የሚያምረው። እናንተ ያው እኔ ለናኒ ብዬ ነው ሚጥሚጣውን ያላደረኩት። ሚጥሚጣውን ምናምን ስታደርጉ ደግሞ ሶሱ በደንብ ሲደረግ ይሄ ነገር ያቃጥላል። ልቀም ስላችሁ ነበር እንግዲህ በየቤታችሁ እናንተም እንግዲህ ይህንን ሰርታችሁ እንደምትሞክሩት ተስፋ አድርጋለሁ። በእውነት በጣም ነው የሚጣፍጠው እስከሚቀዘቅዝልኝ የማዳሚ ልጆች በጣም ነበር የሚያሰሩ በጣም ማለት ነው። እና ይጣፍጣል። እኔ ራሱ ወዶ ነበር። በተለይ ያልኳችሁን ኩሳ ግዴታ ፈልጋችሁ መጨመር አለባችሁ። ያው እንግዲህ ሲሰራ እንደነበረው እንግዲህ ሌሎቻችሁም እንግዲህ ኑድልስን በሌላ መንገድ እስኪ ሲሰራ የምታውቁ ብታካፍሉኝ ደስ ይለኛል። እንግዲህ ጉረሱ ብያለው እንዳያቃጥለኝ በጣም ቆንጆ ነው። በእውነት ስሩና ሞክሩት። ሶያ ሶሱ ግዴታ ነው። ምክንያቱም እኛ እዚህ ምን ገዛው ኑድልስ እንጃ። እንግዲህ ሌላ ሌላ ቦታ ሊኖር ይችላል አላውቅም፣ በአካባቢ ላይ ግን የለም። ሁሌ ስገዛ እኔ ኑድልስ ውስጡ ይሄ ሶያ ሶስ የለውም። የአረብ ሀገሩ ብዙዎቻችሁ እንደምታውቁት ሌላም ኤሮፕሌን ምናምን ሌላ ሀገር ያላችሁም ውስጡ የራሱ ሶያ ሶስ ይኖረዋል። እዚህ ኢትዮጵያ ደግ አልገጠመኝ። ይሄ ያስደግማል እንብላ ብያለው። በእውነት በጣም የሚያጣጥመው የሚጣፍጠው ሎሬስ ስቸኩል ይጣፍጥ የሚያጣጥመው አልገርመም። በጣም ነው የሚጣፍጠው በእውነት ግን ስሩና ሞክሩት። በእናታችሁ ሰርታችሁ ሞክራችሁ ኮሜንት ላይ መቅደዬ በጣም አሪፍ ነው ሰርቼ ሞክራችሁ ሞክሪዋለሁ እንደምትሉኝ አምናለሁ። እንግዲህ እኔ ከልጄ ጋር ሆኜ አጣጥማለሁ። ያው እንብላ ብያለሁ። ሁልጊዜ ከጎኔ ሆናችሁ የምታበረታቱኝ የቻናል ቤተሰብ አሁንም ክብረት ይስጥልኝ እያልኩኝ ቪዲዮ ማየት ስትጀምሩ ላይክ የምትሉ ሼር ማድረግ የምትችሉ ሼር ማድረግ እያረጋችሁ አበረታቱኝ። አዳዲሶችም የተቀላቀላችሁ አላችሁ፣ እጅግ በጣም በጣም አድርጌ ነው የማመሰግነው። እንግዲህ ቪዲዮውን ስታዩልኝ ለእኔ ይጠቅመኛል ማለት ነው። እናንተ ስታዩልኝ ነው ዩቲውብ የሚከፍለኝ። ምክንያቱም ዩቲውበሮች ተመልካችና የዩቲውብ ካምፓኒ ነው እኛን ብር የሚከፍለን ማለት ነው። ስለዚህ ዩትዩብን ያለ ተመልካች ምንም ዋጋ የለውም። እንግዲህ ተመልካቾችም እዩልን፣ እናንተ ናቸው አንድ ን ደሞዝ ከፋያችን ማለት እችላለሁ እና አበረታቱን። አዳዲሶችም ቻናላችንም እየተቀላቀላችሁ አበረታቱኝ ስል እጠይቃለሁ። እንግዲህ በቀጣይ በሌላ ቆንጆ ቪዲዮ እንደዚህ ለእናንተ የሚጠቅም ቪዲዮ ይዤ እስከምመጣ ቸርንሳበት መልካም የጾም ጊዜ